አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ የአብርሽ ጉዳይ በአረብ ሀገር ያሉ ወንድሞቻችንን እንዳስቆጣ ላካፍላችሁ ወዳለሁ። ሮታ ስለወለደች አንተ አብርሽ ተብዬው ሙቅ የምጠጣበት ጉዳይ ምንን ያስመለከተ ነው? እሷ እንጂ አንተ አልወለድክም ሲሉ ተሰምተዋል። በማከልም እንዴት ወንድ ወንድ አሸትም ስራ ነገር ሁሉ ከሴት የተቆራኘ ሆኖ በማየታችን እኛ ወንዶችን አስቆጥቶናል፣ በማለት አካል አድርገውም እንዴት ሙቅ በፊት ጥርስህ ታኝካለን የደላው ሞላ የሚሆን አባባል በተግባር ልታሳየን የሞከርክ ይመስል ሲሉ ሲሉት ቁጣና መከራዘር ንግግራቸውን አስደምተዋል። እንደውም እንደው እንደው እባክህን እባክህን እንደ ወንድ ቆፍጠን በል ብለውታል። ወንድ ልጅ በወንድነቱ እንጂ ሴታ ሴት በመሆን ማንንም እንደማያመለክት ስታውቀው ይገባል ሲሉ ተደምጠዋል። ነገሩ ወንድሞቻችንን ብቻ ሳይሆን እኛ ሴቶችንም በጣም ያስቆጣ ድርጊት እንደሆነ ልንገልጽ እንወዳለን ሲሉ ሴት እህቶቻችን ተደምጠዋል። ነገር ግን ወንድሞቻችን ከእኛ በላይ ያስቆጣ ድርጊት በመሆኑ እነሱ ከእኛ በላይ ያስቀየማቸው ሆኖ አይተነዋል በማለት ሴቶችም አስተያየታቸውን ጨምረውበታል። የዛሬው ይህን ይመስል ነበረ። በቀጣይ እስክንገናኝ መልካም ሰንብቱ። ስላዳመጣችሁን ከልብ አመሰግናለሁ።